ዛሬ ውድ የሚመስል ነገር ግን በቀላሉ በቤት ውስጥ የምታዘጋጁትና ብዙ ወጪ የማይጠይቅ ጣፋጭ የሆነ የፓስታ ምግብ አሳያችኋለሁ። የዛሬው ምግብ ፓስታ በክሪሚ ፔስቶ ሶስ ይባላል። በዛሬው ቪዲዮ ፔስቶ ሶሱን በቀላሉ በቤት ውስጥ እንዴት እንደምታዘጋጁትም አሳያችኋለሁ። ፔስቶ ሶሱን ለማዘጋጀት በዋነኝነት አምስት ግብዓቶችን እንጠቀማለን። የመጀመሪያው የቤዝል ቅጠል ሲሆን መጠቀም ያለባችሁ የቤዝል ቅጠል የውጪውን የቤዝል ቅጠል መሆን አለበት። ይህን የቤዝል ቅጠል በማንኛውም ሱፐር ማርኬት እንደ ልብ ታገኙታላችሁ። ስትገዙ ያልተወለገ እንዲሁም ያልተበላሸ መሆኑን እያገላበጣችሁ መመልከት ይጠበቅባችኋል። ከቤዝል ቅጠሉ በተጨማሪ ነጭ ሽንኩርት እንጠቀማለን። የምንጠቀመው የነጭ ሽንኩርት መጠን ስምንት ፍሬ ነጭ ሽንኩርት ሲሆን ነጭ ሽንኩርት ለስልሱ ወሳኝ ስለሆነ መጨመር ይኖርባችኋል። ከቺዝ አይነቶች ደግሞ ግማሽ ኩባያ ፕሮቮሎኒ ወይም ፐርሜዣን ቺዝ ትጠቀማላችሁ። ሌላው ደግሞ በጨው የተቆላ ለውዝ ትጠቀማላችሁ። ይህን ለውዝ በማንኛውም ሱልቅ እንደ ልብ ታገኙታላችሁ። የመጨረሻው ግብዓታችን ደግሞ የወይራ ዘይት ይሆናል። በቤት ውስጥ የወይራ ዘይት ከሌላችሁ የአቮካዶ እንዲሁም ማንኛውም ዘይት መጠቀም ትችላላችሁ። ነገር ግን የወይራ ዘይት ብትጠቀሙ እመክራችኋለሁ። አስቀድማችሁ ያዘጋጃችሁትን ሶስት የሾርባ ማንኪያ ለውዝ ምስሉ ላይ በምትመለከቱት መሰረት ትፈለፍላላችሁ። ከፈለፈላችሁ በኋላ ገለባውን በደንብ ታጣሩና ያዘጋጃችሁት ለውዝ ላይ የተበላሸ እንዲሁም የሻገተ ካለ ነጥላችሁ ታወጣላችሁ። በቤት ውስጥ ያላችሁ ለውዝ ያልተቆላ እንዲሁም ያልተፈለፈለ ከሆነ አስቀድማችሁ ቆልታችሁ ማዘጋጀት ትችላላችሁ። ለውዙን ለመቁላት የመጋገሪያ ምድጃ ወይም መቆያ መጠቀም ትችላላችሁ። በተጨማሪ ጨዋማ እንዲሆን ከፈለጋችሁ ከጨው ጋር አብራችሁ ማመስ ትችላላችሁ። አሁን ያዘጋጀነው ለውዝ ጣዕሙ የተሻለ እንዲሆንና ጠንከር ያለ ጣዕም እንዲኖረው ምስሉ ላይ በምትመለከቱት መሰረት መጥበሻ ላይ በዝቅተኛ ሙቀት ሙቅ ሙቅ ታደርጉታላችሁ። ብዙውን ጊዜ ለውዝን ለተለያዩ ምግቦች የምትጠቀሙት ከሆነ የለውዙ ጣዕምና ቃና ጠንከር እንዲል ከፈልጋችሁ በዚህ መሰረት ሙቅ ሙቅ ታደርጉታላችሁ። የለውዝ ቅቤ እንዴት እንደሚዘጋጅ መማር ለምትፈልጉ የመለኛ ተከታታዮች ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ የለውዝ ቅቤ እንዴት እንደሚዘጋጅ መማር ትችላላችሁ። አሁን ለውዙን ታወርዱትና ትንሽ ታቀዘቅዙታላችሁ። ለውዙ እስኪቀዘቅዝላችሁ ደግሞ ያዘጋጃችሁትን ነጭ ሽንኩርት ሞቅ ሞቅ ታደርጉታላችሁ። ነጭ ሽንኩርትንም ሞቅ የምናደርግበት ምክንያት ልክ እንደ ለውዙ ጠንከር ያለና ቆንጆ ጣም እንዲኖረው ነው። ነጭ ሽንኩርትን አድርቃችሁ እንዴት ወደ ዱቄትነት እንደምትቀይሩ መማር ለምትፈልጉ የነጭ ሽንኩርት እንዲሁም የቀይ ሽንኩርት ዱቄት እንዴት እንደሚዘጋጅ ከዚህ በፊት በመለኛ ገጽ አሳይተናል። መፈለጊያው ላይ መለኛ የሽንኩርት ዱቄት ብላችሁ ስትፈልጉ በቀላሉ ታገኙታላችሁ። ቅባቶቹን ሞቅ ሞቅ ካረጋችሁ በኋላ ስልሱን ደግሞ ታዘጋጃላችሁ። ስልሱን ለማዘጋጀት አስቀድማችሁ የወይራ ዘይትና ነጭ ሽንኩርታችሁን የሽንኩርት መፍጫ ላይ ትጨምሩና ትፈጩታላችሁ። ሁሉንም ግብዓቶች በአንድ የጨምራችሁ ከመፍጨት ይልቅ በማሳያችሁ መልኩ ብታዘጋጁ ትመክራችኋለሁ። በተጨማሪ በቤት ውስጥ የሽንኩርት መፍጫ ከሌላችሁ ሙቀጫና ዘነዘና መጠቀም ትችላላችሁ። ነጭ ሽንኩርቱን መፍጫው ላይ አስገብታችሁ አንድ ዙር ከፈጫችሁት በኋላ አጥባችሁ ያዘጋጃችሁትን የቤዝል ቅጠል ከላይ ትጨምራላችሁ። ይህን የቤዝል ቅጠል ሳይበላሽ ረጅም ጊዜ ማስቀመጥ ከፈለጋችሁ ልክ እኔ እንደማደርገው ውሃውን በየቀኑ እየቀየራችሁለት ጎርጓዳ ሳህን ውስጥ ማስቀመጥ ትችላላችሁ። ቤዝሉን ከገዛችሁት በኋላ ቶሎ የመጠውለግ እንዲሁም የመበላሸት ባህሪ ስላለው በዚህ መልኩ ውሃውን በየቀኑ እየቀየራችሁለት ማስቀመጥ ይጠበቅባችኋል። ሌሎች የአትክልት ግብዓቶች ሳይበላሹ ለረጅም ጊዜ እንዴት ማስቀመጥ እንዳለባችሁ መማር የምትፈልጉ ከሆነ እዚሁ ገጻችን ላይ ከዚህ በፊት አሳይተናል። ቅጠሉን ለመፍጨት ስታዘጋጁ ላዩ ላይ የተበላሸ እንዲሁም የበሰበሰ ካለው የተበላሸውን ነጥላችሁ አውጥታችሁ ደህናውን መጠቀም ትችላላችሁ። የተበላሸ የቤዝል ቅጠል ካስገባችሁ ሙሉ ለሙሉ ጣዕሙን ሊያበላሽባችሁ ይችላል። በተጨማሪ ላዩ ላይ የተለያዩ ነፍሳት ሊኖሩ ስለሚችሉ አስቀድማችሁ በንጹሕ ውሃ ለቅለቅ ማድረግ እንዳዘነጉ። አሁን የቤዝል ቅጠሉን ከላይ ከጨመራችሁ በኋላ በመካከለኛ ፍጥነት ትፈጩታላችሁ። ቤዝሉን በመካከለኛ ፍጥነት ለተወሰነ ሰከንድ ከፈጫችሁት በኋላ ከላይ የተለጠፈውን ወደ ስር ትከቱና ያዘጋጃችሁትን ግብዓቶች ከላይ ትጨምራላችሁ ቅድም እንደነገርኳችሁ እዚህ ጋ መጠቀም ያለባችሁ ቺዝ ፕሮቮሎኒ ወይንም ፐርሜዢያን ቺዝ ቢሆን ይመረጣል ቺዙንና ለውዙን ከላይ ከጨመራችሁ በኋላ መፍጨታችሁን ትቀጥላላችሁ ግባቶቹን ከጨመራችሁ በኋላ የምታዘጋጁት ስልስ ለስለስ እንዲልላችሁ አሁን ፍጥነቱን ትጨምሩታላችሁ አላችሁ ፍጥነቱን ጨምራችሁ በተወሰነ ሰከንድ ልዩነት እየከፈታችሁ ከላይ የተለጠፈውን ወደ ስር ታስገባላችሁ በመፍጫው በደንብ እየመታችሁት ስትሄዱ ለስለስ እያለላችሁ ይሄዳል ከመጠን በላይ ከወፈረባችሁ ተጨማሪ የወይራ ዘይት ከላይ እየጨመራችሁ መፍጨት ይኖርባችኋል ለማቅጠን ግን ፈጽሞ ውሃ መጠቀም የለባችሁም እዚህ ጋር እየፈጫችሁ ውሃ የምትጠቀሙ ከሆነ የምታዘጋጁት ስልስ ከመቅጠን ይልቅ እየተድበለበለባችሁ ይመጣል ለማቅጠን ካሰባችሁ በኋላ ላይ በፓስታ ውሃ ማቅጠን ትችላላችሁ። የመለኛ ቪዲዮዎችን ረጋ ብለው ከሰፊ ገለጻ ጋር ለምትፈልጉ የመለኛ ተከታታዮች የፌስቡክ እና የዩቲዩብ ገጻችን ላይ ሰፊ ገለጻዎችን ታገኛላችሁ። እነዚህ ገጾቻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጾች ናቸው። ፔስቶ ሶሱን ከፈጨነው በኋላ ይህንን ይመስላል። ለስለስ ያለና ቆንጆ ቀለም ይዞልናል። አሁን ለጣዕም ያህል የተወሰነ ጨው ከላይ ተጨምሩና አንድ ዞር ትፈጩታላችሁ። እዚህ ጋር ጨው ትንሽ የተጠቀምኩበት ምክንያት የተጠቀምኩት ፕሮቮሎኒ ቺዝ በውስጡ ጨው ስለሚገኝ እናንተም የምትጠቀሙት ቺዝ ጨዋማ ከሆነ ፈጽሞ ጨው ማብዛት የለባችሁም። ጨው መጠቀም ያለባችሁ እየቀመሳችሁ መሆን አለበት። አሁን የፔስቶ ሶልሳችን ተፈጭቶ ቆንጆ ሆኖ ተዘጋጅቶልናል። አሁን ደግሞ የተለያዩ የፓስታ አይነቶችን እየተጠቀማችሁ እንዴት ማዘጋጀት እንዳለባችሁ አሳያችኋለሁ። ይህን የፔስቶ ሶስ አንዴ ካዘጋጃችሁት ወዲያው መመገብ ይኖርባችሁ ወዲያው የማትመገቡት ከሆነ በምሳ እቃ ገልብጣችሁ ወይንም ማቀዝቀዣችሁ ውስጥ በሚገኘው በረዶ መስሪያ ገልብጣችሁ ማስቀመጥ ይኖርባችኋል። ማስቀመጥም ያለባችሁ እዛው በረዶ ክፍል ውስጥ መሆን አለበት። አሁን ፓስታውን ለማዘጋጀት የፓስታ ውሃ እንጠዳለን። የፓስታ ውሃው ላይ የተወሰነ ጨው ታደርጉበታላችሁ። ፔስቶ ሶሱን ላላ ለማድረግ ደግሞ የገበታ ቂቤ ታቀልጡና ልክ የገበታ ቂቤው ሲቀልጥ ያዘጋጃችሁትን የፔስቶ ሶስ ከላይ ትጨምራላችሁ። እዚህ ጋር የፔስቶ ሶሱን ሞቅ ሞቅ ለማድረግ የምድጃችሁን የሙቀት መጠን በጣም ዝቅተኛ ላይ ማድረግ ይኖርባችኋል። የምድጃችሁ የሙቀት መጠን በጣም ከፍተኛ ላይ ከሆነ ስልሱን ሊያቃጥልባችሁና ጣሙን ሊያበላሽባችሁ ይችላል። አሁን የፈላላችሁ የፓስታ ውሃ ላይ ጨውት ጨምሩና የምትፈልጉትን አይነት የፓስታ ዘር ትቀቅላላችሁ። እኔ የተጠቀምኩት የፓስታ አይነት ፓርፓዴላ ይባላል። ይህን ፓስታ ያዘጋጀሁት በቤት ውስጥ ነው። የዚህም ፓርፓዴላ አሰራር ሰሞኑን በሁሉም የመለኛ ገጾች እለቅላችኋለሁ። እናንተ ከውጭ ገዝታችሁ የምትጠቀሙ ከሆነ ፓስታውን መቀቀል ያለባችሁ ማሸጊያው በሚያዘው መሰረት ነው። ነገር ግን እንደኔ በቤት ውስጥ የምታዘጋጁት ከሆነ ሶስት ደቂቃ ከቀቀላችሁት በቂ ነው። አሁን ከምቀቀሉት ፓስታ ላይ ሁለት ጭልፋ የፓስታ ውሃ ትቀንሱና የፔስቶ ሶሱን ምስሉ ላይ በምትመለከቱት መሰረት ታላሉታላችሁ። በቤት ውስጥ የፓስታ ምግብ አዘጋጅታችሁ ስትቀቅሉት እንዳይገነፍልባችሁ ቶሎ ቶሎ በሹካ ማማሰል እንዳዘነጉ። የፔስቶ ሶሱ ምስሉ ላይ በምትመለከቱት መሰረት በተወሰነ መልኩ ላላ ካለላችሁ በኋላ ቀቅላችሁ ያዘጋጃችሁትን ፓስታ በመቆንጠጫ እየቆነጠጣችሁ አውጥታችሁ ከላይ ተጨምሩታላችሁ ፓስታውን ከላይ ከጨመራችሁ በኋላ እንዳይቆራረጥባችሁ ምስሉ ላይ በምትመለከቱት መሰረት ቀስ እያላችሁ ትቀላቅሉታላችሁ ለመቀላቀል እዛው መጥበሻውን እያገላበጣችሁ ካልሆነ መቆንጠጫውን በመጠቀም ማገላበጥ ትችላላችሁ አሁን ፓስታችን ዝግጁ ሆኗል በዚህ ሶስ ፓስታ የምታዘጋጁ ከሆነ ሳይቀዘቅዝ በትኩሱ እንድትመገቡ ትመክራችኋለሁ። በትኩሱ ካልተመገባችሁት ሊጠባበቅባችሁ እንዲሁም ሊደርቅባችሁ ይችላል። ይህ የሆነበት ምክንያት በውስጡ ቺዝ ስለሚገኝ ነው። ድንገት ወዲያው ካልተመገባችሁትና ከቀዘቀዘባችሁ የመጋገሪያ ምድጃችሁን በ180 ዲግሪ ሴንቲግሬድ አግላችሁ ቢያንስ ለአምስት ደቂቃ አሙቃችሁ መመገብ ትችላላችሁ። አሁን ፓስታችን ሲታይ እንዲያምርና ለመብላት እንዲጋብዝ አሳምረን እናቀርባለን። አሳምሮ ለማቅረብ ሰፋ ያለ ሳህን ብትጠቀሙ እመክራችኋለሁ። ሰፋ ያለ ሳህን ላይ ምስሉ ላይ በምትመለከቱት መሰረት ከገለበጣችሁ በኋላ ከላይ እንዲያምርላችሁ አንድ የቤዝል ቅጠል አሳርፉበት። እንደ ማባያ እንዲሆናችሁ ደግሞ ዳቦ በገበታ ቂቤና በነጭ ሽንኩርት ዱቄት ጠብሳችሁ ከጎን ማቅረብ ትችላላችሁ። ክሪሚ ፔስቶ ሶስ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።